ሰው ጥሏት ትላንትና አብሮ ናቸው። ትላንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ። ዛሬ በቃ የሆነ ውሸት ላ ነው የሆነ ህልሙ ላይ ላ ያለው ነው የመሰለኝ። ገብርኤልን በፍጹም ራሷን ታጠፋ በፍጹም በፍጹም። እናቷን በጣም ነው የምትወዳት እውነት ነው ወላ። ከእሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል እራሱ ታውቃለች። ትዝ ይላችኋል፣ በፊት ራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጭሆ ምናምን ነበር አስታወሳችሁ እሱና የእሱ ጓደኛ በእሷ ምክንያት ላይ እንደዛ አይነት ነገር ነበር ከጫላ ጋር ቀነኒ ራሷን እንደማታጠፋ ነው ማለት አታጠፋም አታጠፋም ሲሳ ፋሚሊ ገብቷቸዋል አንዳንዴ ይኸውላችሁ ምን አለመሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አይደለም፣ አብረው ያለችሁ። እኔ አይገርማችሁም ግን እግዚአብሔርን በዚህ ሳምንት ውስጥ ራሱ ሁሌ ግን ደስተኛ ነሽ፣ አይከብድም አለም ደስተኛ መሆን። ስን እግዚአብሔርን ከያልሽ እኮ ደስተኛ ነሽ፣ ሁሌም የጎደለው ነገር አያሳስብሽ፣ ምናምን እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ፣ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላችሁ ባገባት የሆነበት ሰርግ ምናምን እንደዛ ነበር የምጠብቀው ጋይስ ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ እስቲል ቂም ይዞ አንድ ነገር አድርጎ ቢሆንስ ኢንቨስቲጌሽን ኢዝ ቨሪ ኢምፖርተንት ዛሬ የልደቷ ቀን ነበርም በትናንትናው እለት የልደት በዓሏን ለማክበርም ሽርጉድ እያለች ነበር። የድምፃዊ አንዱ አለም ጎሳ ሚስት ቀነኒ አዱኛም ከፎቅ ላይ ወርቃም ህይወቷ አለፈ ከተባለ በኋላ ይህ አሳዛኝ ጉዳይ አቅጣጫውን እየቀየረው ነው። ባለቤቷ አንዱ አለም ጎሳናም የአንዱ አለም ጎሳ እህትም በፖሊስ ቁጥጥር ስር ውለዋል። የሟች የቅርብ ጓደኞችም ራሷን ልታጠፋ የማትችልበት ምክንያትንም አጋርተዋል። ይቺ ወጣት ሞዴልና የተለያዩ በጎ ስራዎች ላይ የምትሳተፈው ተወዳጇ የዋህ እናቷን ከራሷ በላይ የምትወድም ነበረችን። በልደቷ ቀን ግን ህይወቷ አለፈ። በዚህ ጉዳይ ጓደኞቿ ለመላው የኢትዮጵያ ህዝብ ያጋሩትን መልእክት ወደ እናንተ እናደርሳለን። ውድ የነትው ቤተሰቦች ከሚሰማዋስ ድንጋይ ዜና ሁሉ ፈጣሪ ይሰውራችሁ እያልን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ እያልኩ ያለው ራሷን ልጅቶ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደርግ አይነት ሰው አይመስለኝም። እኔ አምና አይ ሰውም እንዳለኮ ትናንትና አብሮ ናቸው። ትናንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ፣ ዛሬ ነው መሰለኝ ልደቷ። ሜክ አፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበረ። እንግዲህ ዛሬ የሚኮሰት ፎቶ ነበረ ማለት ነው። ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱ እንዲወጣ እኛውን የምንታገለው ትግላችን የእሷ እውነት ይወጣ ነው። ምን ለምንድን ነው ይሄ? ማን ሰው ጥሏት ነው ወይስ ራሷን ገላ ነው? በቃ ማለት ለምን ምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ሕዝብ፣ የሚፈልገው እሱ ነው። እሱን ለማድረግ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነ በደንብ እናወጣለን እኛ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ብቅ ስላለ አንድ አለች ደግሞ የተባለ አይን የሆነች አርቲስት ነው የኦሮሞ እሱንም ታርጌት ለማድረግ ታስቡም ከሆነ እንወጣለን። አንተኛ ትንኛ ረበስም እናንተ ሰው ልብ ውስጥ የሚቀመጡ ሰዎቹን አየር ላይ የሚደፏቸው ግን ምን አስቦ ነው? በእናት እንደዚ አጫሉ ነገሩ እንኳን መሬት ላይ ሳይወርዱ የሆነ ምን እንደሆነ ምን ለልጆቹ እንኳን በእንደዚህ ምክንያት ነው ብለህ የምናወራው ነገር ሳይኖር መልሶ ደግሞ በኢየሱስ በዚ ዊርድ በጣም እግዚአብሔር በጣም ነው የሚያስጠላው። በቃ ይሄ የዚህ ሀገር ነገር በቃ በጣም ነው የሚያስጠላው። በጣም በቃ የሆነ ውሸት ሁላ ነው የሆነ ህልሙ ላይ ሁላ ያለው ነው የመሰለኝ። ገብርኤልን በኢየሱስ ክርስቶስ፣ ኧረ በስላሴስ፣ በፍጹም እራሷን ታጠፋ በፍጹም በፍእናቷን በጣም ነው የምትወዳት፣ እውነት ነው፣ ወላሂ ትዝ ይላችኋል። በፊት እራሱ ሲጠባበሱ ምናምን ከሆነ ሰው ጋር መሳሪያ እንትን ተባብሎ ነበሩ። የሆነ ጊዜ ሶሻል ሚዲያ ላይ ሁላ ተጭሆ ምናምን ነበር፣ አስታውሳችሁ እሱና የእሱ ጓደኛ በእሷ ምክንያት ላይክ፣ እንደዛ አይነት ነገር ነበር ከጫላ ጋር። እሱ እኮ በእሷ ምክንያት ነው። በሌላ ጉዳይ በፍፁም አታጠፋም። እኔም እንደዛ ነው የማስበው። እውነት ለመናገር የእኔ ሀሳብም እስከ ጠዋት ድረስ በጣም ሳሰላሰል የነበረው ቀነኒ ራሷን እንደማታጠፋ ነው። ማለት አታጠፋም፣ አታጠፋም። ፋሚሊ ገብቷቸዋል። አንዳንዴ የውላችሁ ምን አለ መሰላችሁ ይሄ ወይ በኢኮኖሚ ይሄ ልጅ እኮ ምንም አድርጎላት አደለም አብረው ያለችው እኔ አይገርማችሁም ግን፣ እግዚአብሔርን በዚህ ሳምንት ውስጥ ራሱ መኪና ግን ለምን እንደዚህ የሆነ አለ አይደለ? በቃ እንደዚህ ለምን አያደርግል? ኢንጌጅ እንኳን ለምን አያደርግ? ፕሮፖዝ ለምን አያደርግ? በቃ አይምሮ ላይ ሁሉ እሱ ነበር። አይስዌር ቪዲዮቿን እያየው ማለት ነው እና ላይክ ይሄን ሁሉ አክሰብት አድርጋ አብረው የምትኖር ሴት ለእንደዚህ አይነት ለተራ ነገር እራሷን አታጠፋም። በፍጹም በፍጹም። ናይንቲ ናይን ፐርሰንት ራሱ ሰው መቶ ፐርሰንት መሆን ስለማይችል ነው እሱ እንጂ እሷ እራሷን አታጠፉ አታጠፋም በቃ ለምን መሰላችሁ? የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል። ራሷ ስራ አላት እኮ ሺሀፍት፣ እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው እራሷን የምታጠፋው? ከእሱ ጋር ዞር ብትል በጣም የተሻለ ሰው ማግኘት እንደምትችለ እራሱ ታውቃለች። አረለ ገባችሁ? አረለ ሀሳቤ ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ፣ እሺ እቺ ልጅ ከሱ ዞሩ ብትል ወታ ነበር ተባለ። ስትወጣ ራሷን ለማጥፋት ነው የወጣችው ከቤት አለ እንዴ? ራሷን የጣለችው እንደተባለው፣ እንግዲህ ከቤት ውስጥ ነው ራሷን የጣለችው ከአምስተኛ ፎቅ አይደል? ዘጠኝ ሰዓት የት ነው የወጣችሁ? እሱስ ቤት አለ ወይስ የለም? እሺ ዘጠኝ ሰዓት ነው ወርቃ የተገኘችው ወይስ ጠዋት ነው ወርቃ የተገኘችው? ማነው እሱ ያያት ይህንን የሚያወራው? ልጆች ነው የሚያወሩት አለ ያያት ሰው ነው የሚያወራው? ስለዚያ፣ ይሄ ነገር እንዴት ነው ብሎ መጠየቅ አለብን። ስለዚህ ነገር መጠየቅ አለብን። አከ ቆረተሙ ይሄ ነገር ምርመራ እንዲደረግበት ህዝብ መጠየቅ አለበት ብዬ ነው የማስበው። እንዳትለቋት። ምክንያቱም ብዙ ጊዜ እንደዚህ ዓይነት ነገር ሀፕን እያደረገ ነው የበቀደሙን ኮሜዲያኑ ልጅ ሆቴል ቤት ውስጥ ድፍት አድርገውት ልጁ ሬሳው ራሱ ሆስፒታል ሳይደርስ በፊት ሆቴሉ እየሰራ ነበር። ሁሌ ግን ደስተኛ ነሽ፣ አይከብድም አለም ደስተኛ መሆን ስን እግዚአብሔርን ከያልሽ እኮ ደስተኛ ነሽ፣ ሁሌም የጎደለው ነገር አያሳስብሽ ምናምን፣ እንደዚህ አይነት ጽሁፍ ነው። እኔ ጽሁፉን ሁላ ለጥፍላችኋለሁ ከፈለጋችሁ የምትጽፍልኝ ማለት ነው። እና በእውነት ሺሶ ስማርት ራሷን ታጠፋለች ብዬ በፍጹም እኔ ምን እመኝላት ነበረ መሰላችሁ ባገባት የሆነ በሰርግ ምናምን እንደዛ ነበረ የምጠብቀው ጋይስ። ስለዚህ አሁን በዛኛው ጉዳይ ምክንያት አንዱ ስትል ቂም ይዞ አንድ ነገር አርጉ ቢሆንስ? ኢንቨስቲጌሽን እስ ቬሪ ኢምፖርታንት ሲ ነምኒ ዋን